ብሎ እንዳደረገው እርግጠኛ ነኝ። ቆይ ዶክተሩ እምፈልጉ ነው እንደዛ የሚያደርገው አለ ቅም ግን ያባዬ ሕክምና ውጭ ያን ያህል እንደማይደርስ እርግጠኛ ነኝ። እሻውን ተረጋጊ። እኔ ማይን አናግራታለሁ። ምናሴ እኔ መብርሃን ምስክር ናት ስለተባለው ጉዳይ ስጠልቶኛል። እማየኮ ትንሽ ስለምቸጉ ነው። ታቂያት የለም፣ አትፈረጅባት። እኔም አዝነው በድሌ ነው ሁሌ የምፈራው ነገር ጊዜ ጠብቆ ያጠቃኛል። አረ በቃ ትጨናነቅ የሚሆንንኩ እግዚአብሔር ነው የሚያቀ በጣም እንደቀላልኩ ነገር አይደለም ዝም ብሎ አንቺ በየሚዲያው ሲፋቱ እያየሽ ቀለል አድርገሻለሽ። ምን እያልሽ ነው? ማ መስፍን በጣም ጥሩ ባለው። ልጆቹም ቢሆን የአንቺን ስሜት ለመጠበቅ እንጂ ከአባታቸው ጋር ለመኖር የሚፈልጉት። እሺ በቃ አሁን አንጨቃጭቅ። የምርመራ ውጤቱ ይምጣና የሚሆነውን እናደርጋለን። እንደሱ እንደሱንም ይሻልሽ። አሁን እንተኛ። እንደ ቆይ ባልሰራላት ደሞ እሷ ምን አደረገች? አንቺንም እንደ ልጆቹ አእምሮሽን እየበረዘችው ነው አንቺ ልጅ ጤነኛ አይደለሽም እንዴ? ችግሮች ችሽን በሙሉ እዚህ ችንቡጥ ልጅ ላይ የምትዘፈዝፍ እማዬ ሰምኛልሽ። እልቅ ልቅ አይነትሽን እና ለችግሮች መፍትሄ ፈልጊ። አንቺ ገና መቻወቅሽ። እኔ እኮ የምርመራው ውጤት ጣብ የምዝሚ ነው። እሷ ግን ቤተሰቤን በሙሉ እያመሰችው ነው። እኔ ምን እዳለብኝ? ነገ ጠዋት መንገዬ ነው ከዚህ ቤት ማስወጣ። ምንም ነገር ሲገጥምሽ ዝም ብለሽ አፍሽን ትክፈጭባት። የወጣመባት እንጂ ያንቺ ጋር የምትወልጅ አይደለችም እሷ እማዬ ለእሷ ውግንሽን እየተናገርሽ ነው የራስሽ ጉዳይ ነው ከዚህ በኋላ ግን ሀና የምትባለውን አንድ ቃል እንዳትመገራት መናገሬ ነው የገረመሽ ገና ከቤቴ ነቅዬ ነው ምጠናት እሷ ደግሞ ከዚህ ቤት ከወጣች እኔ ደግሞ ላልመለስ ከዚህ ቤት እወጣለሁ እንዴት ነው እንደዚህ ለሰው ክብር ይኖርሽ ባለጌ አሳደጋት ተብለሽ የሃና ስቃይና መከራ ይብዛ እንዲሁም የሀንዬ አያትን የወደደ በዚህ ንግግሯ ወይዘሮ ምላት ግን አበዛችው እንዴ! እውነቷ ነው እናት። አሁን እስከ ልክ በላይ የሰው ልክ ኑሮሽ አለቻት። ትክክልና ምክንያቱም ከሚገባ በላይ ለማስረዳትም ሆነ ለማየት ሃናን አሁን ላይ የምታያትና የምትናገራን ነገር እጅግ ከባድ ነው። ሀንዬም በአሁን ላይ ችግር ፈተና ሲገጥማት ይህ ሁሉ ሴራ ግን የባዮሽ ነው። ባዩሽና እንዲሁም ዶክተሩ የእጃቸውን ያገኛሉ የምትሉ እንደዚሁም አሴር እና ሰላም ዶክተሩን እና ባዩሽን ሴራቸውን ባያጋልጡ እኔ ነኝ። ምክንያቱም አሴርም ዶክተሩ ላይ ችግር እንዳለ፣ ሀኒይም ዶክተሩ ላይ ችግር እንዳለ ሁላቸውም አምነዋል። ግን አሁን ያልገባኝ ነገር ወይዘሮ ሚላት ለምንድን ነው አሁንም ይቺ እርግብ የምትባለው ከአክስቷ ጋር ተመጻትራ ይህን ነገር ስለምታውቅ አሁንም እጅሽ አለበት ብላ ሀንዬ ምሷን ነግራታለች። ግን ቢሆንም ለጊዜው ሀንዬ በጣም እያዘነችና እየተጎዳች ነው ያለችው። እንደ እስካሁን ድረስ ይብቃ፣ የሀና ሳቅና ፈገግታ ይመለስልን የምትሉ በዚሁ አጋጣሚ ደግሞ የሀንዬን አያት የሚወድ ለሀቅ የምትኖር እውነታውን እና ደግሞ ማንነቷን በቃ የምትከተል እንደዚሁ ሀናን አባራለው ስትል አንቺ እሷን አባራሽ ማለትን የምዚ ቤላ ልመለስ ብላታለች። ስለዚህ ሀና አያቷ በጣም ታግዛታለች ብዬ ተስፋ አለኝ። እውነታውም ይወጣል። ዶክተሩ ደግሞ የእጁን ያገኛል፣ በፖሊስ ይያዛል የምትሉ እሱ ተያዘ ማለት ደግሞ የወይዘሮ ባዮሽ ሴራ ይጋለጣል። ይህ ሁሉ የማን ሴራ ነው? የባዮሽ ሴራ ነው። እንዴ ግን ይቺ ሴትዮ ምንድን ነው? እኔ ራሱ ህክምናው እየተካሄደ ያለው እርግጠኛ በጣም የፋዘር መርፌ ሁሌ ይላል ግን አስተውለውና ተምረው ሊያውበት አልቻሉም ይህ ግን ህክምና የሚካሄድለት እጅግ በጣም እየጎዳው ነው። ፋዘርን በመጀመሪያ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቻና ተከታታዮች እንደት ናችሁ? ደህና ናቸው ከኔ ጋር አልሀምዱሊላህ። ደግሞ ክርስቲያን ህት ወንድሞች ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ሀገራችንን ሰላሟን አንድነት መተሳሰብ መከባበረን ይመልስልንን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንደውም ነባር ቤተሰቦቼ ስለምሰጡኝ አስተያየትና ላይክ ሼር እያደረጋችሁ ስለምታበረታቱኝ እጅግ ከልብ አመሰግናለሁ። እና ውድ ቤተሰቦቼ ዛሬ የመጣሁበት የኖላዊ ድራማ የክፍል አርባ ስምንት በጣም እኔ እንጃ ይሃና ሀዘን ዛሬ ላይ ስሜቱ ሁሉ ነገር የሰለቻ አትመስላደይ እና ይሄን ነገር ግን ደግሞ አሴር ዛሬ ልብ ገዝቶ የትናንቱ አሴር ሳይሆን የዛሬው ባህና አባት ምርክርና ማንነት የተመለሰው ዛሬ ግን ለሀና ጠቅሟታል። እንዳንች እኮ እርግጠኛ ነኝ አውቃለሁ፣ የከፋ ነገር ባያገኝሽ እንደዚህ አቲም ነበር። ሀና አሁን ላይ ሰልችቷት ሁሉ ነገር ስራም አልሄድም ፊታቸውን ማየት ጨነቀኝ፣ ሌባና ቀጣፊ ተባልኩ እኮ ብላ ስትነግረው አሴርም ብርታት ሊሆናት ችሏል። ስለዚህ ዶክተሩ ጋር ዶክተሩ ጋር ሲጋጭ አሴርም በዶክተሩ ግን የሆነ ሴራ እንዳለ ሁላቸውም ጠርጥረዋል። ይህን ደግሞ የባዩሽ እጅ አለበት። ባዩሽ እና ዶክተሩ ተመሳጥረው ገንዘብ ለማገኘት እስከሆነ ድረስ የሚሆን ያ አሴር እንዳለው ልክ ለሰላም ሀናን ነው እየጎዳት ያለው። ሌላ ሊጠቀም በእሷ ደካማ ጎን እየገቡ ሀናን ዛሬ ላይ እያስጎዳት ነው። ወይዘሮ ሜላት ማመን አቃታት። ቤቴል ዘርፌስ ቤተሰቦችን ሰወረቻቸው እያለ አሁንም ላይ የምትናገራ ነገር ሀናን እጅግ የሚሰብር ነው። ግን አንዳንድ ጊዜ አስባችሁታል? ያላሰባችሁ ሰዎች ሲቀየርባችሁ እንዴ፣ ምን አይነት ነው? ወይዘሮ ሚላግን ግን አላበዛችሁም? በጣም አበዛችሁ። ይሄ በዛ፣ ከምንም በላይ በዛ። ስለዚህ ይህን ነገር እና የእጇን ስታገኙ ዶክተሩም ሆነ ወይዘሮ ባዩሽ የእጇን አግኝታ ጸጸቷን ትችለዋለች ወይ ነው። ለሚያልፍቀን ክፉ ነገር ክፉ ንግግር አትናገሩ የሚባለው ነገር አሁን በሷ ላይ ደርሷል። ስለዚህ ባዩሽ የእጇን ስታገኝ ነገር ግን ሀናን ልጄ ብላ ወይስ ምን አይነት ነው ሀና? ይህ እንደምናቃሴዋ ስለሆነች ይቅርታ ልታደርግላት ትችላለች። ግን የእሷ ስሜት ምንድን ነው? አሁን ላይ እየተናገረቻት ያለችው ኮ ንግግር እጅግ በጣም ከባድ ነው። ሀና ተስፋ የማትቆርጥ ጎበዝ እና ብርቱ ጠንካራ ነበረች እንዶ ሰላምና ሙናሴም ከሀና እንደዚህ እንደማታደርግ ደግሞ ሀና ዛሬ ላይ ለሙናሴ እና ለሰላም መናገሯ እጅግ በጣም አሪፍ ነው። ያግዟታል ብዬ ተስፋ ያደኝ ቤተሰቦች እንደ እስከ ዛሬ ነገሮችን እያጽበረበረች ወይም ዝም እያለች በፍርሃት የምታሳልፈውን ነገር ስላቆመች እጅግ ደስ ብሎናል። ስለዚህ እናንተን አስተያየት እና እስኪ እናንተ ማንነት ደግሞ በሀሳብ እውነት ተወጣለች ወይስ አትወጣም? ዶክተሩ ስያዛል አይያዝም? የሚለው ሁላችሁም እስኪ በኮሜንት አሳውቁኝ። ውድ ቤት ሰዎች ከአሁን በኋላ ይህና ማንነት ደግሞ ይውጣ። ሁሌ እየጠበቅን በሰቀቀን በጉጉት እንዴ አለ አይደለም ስለዚህ የሀነ ሰቀቀን ሁሌ ሐና ኮ በጣም ብርቱና ጠንካራ ነበረች። እንደ ዛሬ ግን ተስፋ ቆርጣ ይቻላልቅም። የሰው ልጅ አንዳንድ ጊዜ የምንነጋገር የምንናገራቸው ነገሮች እጅግ ከባድ ይሆናሉ። ነገጧት የምትጠጽ የምንጸጸትበትን ነገር ባናደርግ ባይ ነኝ። አሁን የወይዘሮ ሚላት ጸጸቷ በጣም ከባድ ነው። እንደውም አያቷ ሀኒየን ስላገዘቻት፣ እኔ በጣም ነው ደስ ያለኝ። እሷ እዚህ ወጣች ማለት እኔም ስለወጣሁ ነው ብላለች። ስለዚህ ሀና ከስራ ትባረራለች ወይ ሳትባረር ነው? ዲኤን ውጤቱ ቢወጣም የዲኤን ውጤት ቢዛወርም እዚህ ጋር ሴራው የባዩሺ ስለሆነ ነገሮችን ይነቃሉ ብዬ ታስፋለኝ። የዲኤን ምርመራ ራሱ ከተዛወረ ሀና ሁሉ ነገር ስለምታቅ ሙያው ስላላት ነገሮችን ታቃለች ትናቃለች ብዬ ታስፋለኝ። ወይዘሮ ሚናትም እናቷ እንደዚህ ስትላት እውነት ነው ብላ አይኗን ልገልጥ ትቻላለች። የኔ ሀሳብና ግምት ሲሆን የእናንተን ደግሞ አላቅም። ውድ ቤተሰቦች ሀሳባቸውና ግምታቸውን እስኪ በኮሜንት አስቀምጡልኝ። የሀና ክፉና የሀና መከፋት ይብቃ የምትሉም ሁላችሁም በኮሜንት አሳውቁኝ። ውድ ቤተሰቦቼ ብቻ ያ ሚሆን ያ ይህ ድራማ አያቷ ከሀኒ ጎን መቆሟ አቶ መስፍንም ከሀኒ ጎን መቆሙ ሰላምና ሙናሴ መቼም የማይቀየሩባት እህትና ወንድሞቿ ስለሆኑ እጅግ በጣም ደስ ብሎናል። እርግብ ደግሞ እየተካሄደ ባለው ነገር በጣም ደስተኛ ናት። ሜላት ሀናን በምታደርግባት ነገር እጅግ በጣም ተደስታለች። ነገር ግን አያቷ ሀናን ስለወደደቻት ምናምን እሷ እየተቃጠለች ነው ያለችው ብቻ ያምሁን ያ ሀና ታሸንፋለች፣ ድሉ የሀና ነው የምትሉ ውድ ቤተሰቦች ሁላችሁም ድምጽ ሆናን የሀና እውነታ መውጣት አለበት የምትሉ እንዲሁም ዶክተሩ እና ባዩሽ የእጃቸውን ማግኘት አለባቸው የምትሉ ሁላችሁም በኮሜንት አሳውቁኝ። ውድ ቤተሰቦች እና የዛሬው ቪዲዮ ይህን ነበረ። ጊዜያችሁን፣ ሰአታችሁን ሰጣችሁ ስለምትከታተሉኝ እጅግ ከልብ አመሰግናለሁ። በየለንበት የአለም ዳርቻ ሰላማችን ይብዛ። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ